ሰላምና ጤና በእያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ፣ በአመሻሹ የስፖርት የመረጃ ሰዓታችን ላይ ዳግም ተገናኝተናል። ስለምታደምጡን ቆይታችሁን ከእኛ ጋር ስለምታደርጉም እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ እናደርሳለን። በተለይ ማንቸስተር ዩናይትድን፣ አርሰናልን፣ ቸልሲን፣ ሊቨርፑልን ሌሎችንም የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች ይነሳሉ። እነሱን ጠቅላላ አድርገን ወደ እናንተም በዛሬ ፕሮግራማችን ልናደርሳችሁ እነሆ ተገናኝተናል ይሆናል ስለምታረምጡን ከለባ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከናንተ ጋር ቆይታን እናደርጋለሁ። በቀጥታ ወደ ዛሬው ፕሮግራማችን ከመሸጋገሪያ በኋላ የምናልፍ ይሆናል። ሃሪ ማጓየር በማንቸስተር ዩናይትድ መቆየት ይፈልጋል። ሃሪ ማጓየር ከማንቸስተር ዩናይትድ ጋር አዲስ ኮንትራት ለመፈራረም ሙሉ ፍላጎት እንዳለውና እንዲያውም ከክለቡ የተጫዋችነት ሕይወቱን ለመጨረስም ፍላጎት እንዳለው ተሰምቷል። ምንም እንኳን ማንቸስተር ዩናይትድ የዩሮፓ ሊግን ዋንጫ ካነሳ አመቱን ለመታደግ እየተቃረበ ቢሆንም የማንቸስተር ዩናይትድ የውድድር ዘመን አስከፊ መሆኑ ግን ግልጽ ነው። ማንቸስተር ዩናይትዶች የአትሌቲክ ቢልባውን እንግዲህ በሜዳው በግማሽ ፍጻሜው አሸንፈዋል። ሃሪ ማጓይረም በዛ ጨዋታ ላይ ጥሩ እንቅስቃሴዎችን ማሳየት ይታወሳል። አሁን ደግሞ ለፍጻሜ ማለፋቸውን እንዲሁ የምናስታውሰው ጉዳይ ነው። በቀጣዩ የፍጻሜ ጨዋታም እዛው በሳን ማሜስ ነው ጨዋታቸውን የሚያደርጉት። በዛ ጨዋታ ላይም ማንቸስተር ዩናይትድ የዋንጫው ባለቤት ለመሆን እንግዲህ ከቶትናም ሆትስፐርስ ጋር ይጫወታል። የሰላሳ ሁለት ዓመቱ የመሀል ተከላካይ ሩበን አሞሪም በፍጥነት ሊተማመንበትም እንደሚችል የተገነዘበ ሲሆን ከዘቴሌግራፍ በተገኘ መረጃ በጥር ወር ሀሪ ሃሪ ማጓየር ኮንትራት ውስጥ የአንድ ዓመት ማራዘሚያ ከፈረመ በኋላ አሁን ለተጨማሪ ዓመት ለመፈረምም ዝግጁ እንደሆነ እየተገለጸ ነው። ሀሪ ማግዋየር ሩበን አሞሪም ስር በጣም ጥቂት ከሆኑ መሪዎች አንዱ እንደሆነ ይታሰባል። ማንቸስተር ናይትድ ሀሪ ማግዋየር የወደፊት ሕይወቱን ከ2026 በኋላ በኦልትራፎርድ እንዲያሳልፍም የኮንትራት ማራዘሚያ እንዲፈርምም ይፈልጋሉ። ዛ አትሌቲክ እንዳረጋገጠው ሀሪ ማጓየር በዩናይትድ ለረጅም ጊዜ እንዲቆይም ይፈልጋሉ። ከዘ ቴሌግራፍ በተገኘ ተመሳሳይ ዘገባ የሰላሳ ሁለት ዓመቱ ማጓየር አሁን ካለው የአንድ ዓመት ማራዘሚያ በላይ ለረጅም ጊዜ አዲስ ኮንትራትን ይፈልጋል። ማጓየር በሚቀጥለው የውድድር ዘመኑ በዩናይትድ የመጨረሻው እንዳልሆነ ተስፋ ያደርጋል። ማጓየር ስራውን በኦልትራፎርድ እንደሚያጠናቅቅም እየተማመነ ነው። ማንቸስተር ዩናይትድ ባለፉት ሁለት የክረምት የተጫዋቾች የዝውውር መስኮት ማጓየርን ለመሸጥም ሞክረዋል። ስምምነቱ በተጫዋቹ በኩልም ውድቅ ከመደረ ከተደረጉ በፊት ከዌስትሃም የ30 ሚሊየን ፓውንድ ዋጋ በ2023 ተቀባይነት አግኝተዋል። ማግዋየር በቀድሞው አለቃ ኤሪክ ቴንሃግዘር እየጠፋ መስሎ ነበር። በአሞሪም ስር ግን ለውጡ አስደናቂ ሆኗል። ለአሌክዛንደር አርኖልድ ሪያል ማድሪዶች መፍትሄ እየፈለጉ እንደሆነ ተገልጿል። ሪያል ማድሪድ ትሬንት አሌክዛንደር አርኖልድን ለማስፈረም እናም በዓለም ክለቦች ዋንጫ ላይ ለማሳተፍም የሚፈልገው ሊቨርፑሎች ሶስት ቅድመ ሁኔታዎችን ከተሟሉላቸው ቀደም ብሎ ማድሪድ እንግዲህ እነን ተጫዋች ማስፈረም ይችላል ወይም ለዓለም ክለቦች ዋንጫ ማጫወት ይችላል። አዲሱ የዓለም ክለቦች ዋንጫ ጁን 14 ይጀምራል። ሪያል ማድሪድ ቡድኑን ለዛ ውድድርም ዝግጁ ለማድረግ ዝውውሮችንም ለማድረግ ይፈልጋሉ። እናም አሌክዛንደር አርኖልድንም በውድድሩ ለማጫወትም ቀድሞ ለማስመዝገብ አላማ አላቸው። ነገር ግን አሌክዛንደር አርኖልድ ከሊቨርፑል ጋር ያለው ውል እስከ ጁን 30 ድረስ አያበቃም። ሪፖርቶች ሪያል ማድሪድ ከሊቨርፑል ጋር ከዚህ በፊት ታይቶ የማይታወቅ ስምምነትን ለማድረግም እየፈለጉ ነው። ቀያዮቹ ገና ነፃ ወኪል ለመሆን ሳምንታት የቀረውን ተጫዋች በመሸጥም ትንሽ የዝውውር ክፍያ ሊያገኙ ይፈልጋሉ። በዚህ ዓመት ጁን አንድ ላይ የክረምት ተጫዋቾች የዝውውር መስኮት ከወትሮው ቀደም ብሎ መከፈቱን ማስታወሱ አስፈላጊ ነው። በአስ የቅርብ ጊዜ መረጃ መሰረት ሊቨርፑል አሌክዛንደር አርኖልድ በክለቦች ዓለም ዋንጫ እንዲጫወት ለማድረግም ፍቃደኞች ናቸው። ይህንን ከማድረጉ በፊት ግን ሶስት ጥያቄዎችን መሟላት አለባቸው። በመጀመሪያም ሊቨርፑል አሌክዛንደር አርኖልድ ከክለቡ ጋር ያለው ጊዜ ማብቃቱ ለክለቡ እንግዲህ በግል እንዲነጋገር የሚፈልጋሉ ተብሏል። ወኪሎቹ ሳይሆኑ ራሱ አሌክዛንደር አርኖልድ ከቡድኖ ኃላፊዎች ጋርም እንዲነጋገር ይፈልጋሉ። በሁለተኛ ደረጃ ሊቨርፑል ከቀይ መስመር ተከላካዩ እንግዲህ ከፍተኛ ክፍያን ይጠብቃል። ይህም ደግሞ ክለቡም ወደ ሰባት መቶ ሃያ ሺ ፓውንድም የሚያገኝበትን ዋጋ ይፈልጋል። ሊቨርፑሎች አሁን ላይ በአርኖልድ ቆይታ ላይ ተስፋ ቆርጠዋል ወይም ደግሞ ወደ ሪያል ማድሪድ እንደሚያመራ አውቀዋል። ስለሆነም በእሱ ቦታ ተተኪዎችንም ለማስፈረም ጥረቶችን እያደረጉ እንደሆነም ይታወቃል። የጄሚ ቫርዲ ፊርማን ሊያገኝ የሚችለው የፕሪሚየር ሊግ ክለብ በህይወቱ በሙሉ ከሌስተር ሲቲ ጋር የቆየው እንግሊዛዊ አጥቂ ጄሚ ቫርዲ ለሌላ የፕሪምየር ሊግ ቡድን ሊፈርም ይችላል። ጄሚ ቫርዲ የዘንድሮው ውድድር ዘመን እንደተጠናቀቀ በሌስተር ሲቲ ያለው ጊዜ ያጠናቅቃል። አንጋፋው እንግሊዛዊ የፊት አጥቂ የማያከራክር የሌስተር ሲቲ ምልክት ነው። ከአስር ዓመታት በላይ በክለብ ውስጥም ቆይቶ ታሪካዊ ድሎችንም ባሳየበት ክለብ ለመሰናበቻው ዝግጅት እያደረገ ነው። ጄሚ ቫርዲ የማይረሳ የፕሪምየር ሊግ ዋንጫ አለው። ምንም እንኳን ቫርዲ እድሜው ቢገፋ አገልግሎቱን የሚፈልጉ ክለቦች ስላሉ የወደፊት ህይወቱ አሁንም ከእንግሊዝ እግር ኳስ ጋር የተያዘ ሊሆን ይችላል። ኤቨርተን ለጄሚ ቫርዲ የሚቻል መዳረሻ ነው። ኤቨርተን ልምድ አለው አጥቂ ክፍተቶቹን ለመሙላትም ዝግጁ ነው ተብሎ ይታሰባል። ኤቨርተን አጥቂውን ለማግኘት ከጠንካራ ጮችም አንዱ ሆኖ ጎልቶ ይታያል። በሊቨርፑል ከተማ ላይ የተመሰረተው ቡድን የስፖርት ማኔጅመንቶች የአጥቂ ክፍሉን ለማጠናከርም አስፈላጊ ናቸው። የቫርዲ ልምድና የጎል ማግባት ባህሪንም ከፍ አድርገው ያስመለክታሉ። የፊት አጥቂው ስም በብሪቲሽ እግር ኳስ ከፍ ብሎ ሁሌ የሚነሳል። ሁሉም ምልክቶች የ ሰላሳ ስምንት ዓመቱ አጥቂ ከሌስተር ሲቲ ጋር ምዕራፉን ከዘጋ በኋላ ምንም እንኳን የተለየ ሚና ቢሮሮም በከፍተኛ ደረጃ ላይ እንደሚቆይም ያመለክታሉ። የኤቨርተኖች ፍላጎት ጠንካራ ነው። እናም ውይይቶት ከጀመሩ ቫርዲ በመጪው የውድድር ዘመን ሰሚያዎቹን ማሊያ ሊለብስ እንደሚችልም ነው የሚጠበቀው። ዝውውሩ ለተጫዋቹ በቀረበው ፕሮጀክት እና በተጫዋቹ በእንግሊዝ ለእንግሊዝ ለመቆየት ካለው ፍላጎት አንጻር የመሳካት እድሉ ከፍተኛ ነው ቫርዲ ከኤቨርተን በላይ ወደ ሜጀር ሊግ ሶከርም የሚያመራበት እድልም እንዳለው ነው አሁን ላይ እየተጠበቀም የሚገኘው ኬቨን ደብሮይና ከብዙ የአሜሪካ ቡድኖች ጋር ስሙ እየተገናኘ ነው የማንቸስተር ሲቲው ኬቨን ደብሮይና ወደ አሜሪካ የሚያደርገው ዝውውርን ለመጨረስ ከሜጀር ሊግ ሶከር ክለቦች ጋር እየተነጋገረ ነው ሲል ዘገባው አመልክቷል ደብሮይና ኮንትራቱ ስላልታደሰም በነፃ ከማንቸስተር ሲቲ እንደሚለቅም አረጋግጧል። ክለቡ ኬቨን ደብሮይና በዚያ ውድድር ዘመን ባጋጠመው የአካል ብቃት ችግር ምክንያት ውሉን ማራዘምም አልፈለገም። ኬቨን ደብሮይና አሁንም አርብ በነበረው ጨዋታ ላይ በከፍተኛ ደረጃ ላይ መወዳደር እንደሚችል በተደጋጋሚ አሳይቷል። ተጫዋቹ ብዙ ጊዜ ለእረፍት ወደ አሜሪካ ስለሚሄድ በቀጣይ ሜጀር ሊግ ሶከር ውስጥ መጫወት እንደሚፈልግ የተለያዩ የዜና ምንጮች ዘግበዋል። ዴብሮይና ከዚህ ቀደም ከሳንዲየጎ ኤፍሲ ጋር ተወያይቷል። ሆኖም ብዙም ሳይቆይ የሳንዲጎ ኃላፊም የደሞዝ ፍላጎቱ በጣም ከፍተኛ እንደሆነ አምነዋል። እንዲሁም ቺካጎ ፋየርም ዴብሮይናን ለማስፈረም በመነጋገር ላይ እንደሆኑ የቤልጅየሙ ኩሬማሮስ ኢኤስፒኤል ላይ ዘግቧል። ኢንተር ማያሚ ለዴብሮይና ፍላጎት ካላቸው የሜጀር ሊግ ሶከር ክለቦችም አንደኛው ነው። የዴቪድ ቤካም ቡድን ኬቨን ደብሮይናን ለማስፈረም በሩን ከፍተዋል። የሰላሳ ሶስት ዓመቱ ተጫዋችን ለማስፈረምም ኒውዮርክ ሲቲና ዲሲ ዩናይትድም እየሞከሩ ነው። ሳውዲዎችም ደብሮናን ይፈልጉታል። ብዙ ደሞዝ ሊሰጡትም ይፈልጋሉ። ነገሮች እንዳሉት ከሆነ የስድስት ጊዜ ፕሪምየር ሊግ ሻምፒዮኑ ለቤተሰቦቹ ቀጣይ መዳረሻ አሜሪካንን ሊመርጥ ይችላል ተብሏል። ነገር ግን ሰሞኑን እየወጡ የሚገኙ መረጃዎች ደግሞ የጣሊያኑን ክለብ ናፖሊ ሊቀላቀል እንደሚችል የሚያረጋግጡ ናቸው። ከዛ በተጨማሪ በአውሮፓ ከፍተኛ ውድድሮች ላይም አሁንም መጫወት እንደሚችል ያምናል ቪክተር ኦስሜን በፈላጊ ክለቦች ላይ ተስፋ አስቆራጭ ምላሽን ሰጥቷል ከማንቸስተር ዩናይትድ እና ቸልሲ ፍላጎት ጋር በተያዘ ቪክተር ኦስሜን ወደ ፕሪምየር ሊግ ይሄዳል ተብሎ ሲያዝ ቆይቷል ነገር ግን አጥቂው አሁን ላይ በዝውውሩ ላይ ያለውን አቋም አጋርቷል ቪክቶር ኦሴሜን ከጋላትሳራይ ጋር ለመቀጠል እንደሚፈልግ በመግለጽም ወደ ፕሪምየር ሊግ የመዘዋወር ንግግርን አቀዝቅዟል ናይጄሪያዊ አጥቂ ባለፉት የውድድር ዘመናት ባሳየው ብቃት በአለም እግር ኳስ በጣም ከሚፈለጉት አጥቂዎች አንደኛው ነበር ቸልሲዎች ከእሱ ዝውውር ጋር በጥብቅ ተገናኝተው ነበር ነገር ግን ከቪክተር ኦሴሜን ክለብ ናፖሊ ጋርም የተደረገው ስምምነትን መቋጨት አልቻሉም ነበር ማንቸስተር ነትሮችም እሱን ይፈልጉት እንደነበር ነው የሚታወሰው ቪክተር ኦሲሜን ከጋላት ሳራይ ጋር ያለው የውሰት ውል በዚህ ክረምት ሊያልቅ ነው። በጣሊያን የወደፊት ሕይወት ያለው አይመስልም። የፕሪሚየር ሊግ ሁለቱ ክለቦች ተጫዋቹ ላይ ፍላጎታቸው ሊያደሱ ይፈልጉ ነበር፣ ነገር ግን ቪክተር ኦሲሜን ከጋላት ሳራይ ጋር ለመቀጠል ፍላጎት ያለው ይመስላል። ኦሲሜንን ሲናገር በጣም ጥሩ ስሜት ነው የተሰማኝ። ከቱርክ ወጣት ደጋፊዎች እኔን በመመልከት መነሳሳትም በጣም ጥሩ ነው። ጭምብል ለብሰው ይደግፉኛል። ፈጣሪን አመሰግናለሁ። ወደ ጋላት ሳሪ ከመምጣቴ በፊት ይህን ያክል ፍቅር አላየሁም ነበር ብሏል። ይህንን ያክል ፍቅር የሚያሳዩ ሁሉ ልጆችን መመልከት ለእኔ ትልቅ ክብር ነው በእነሱ መኩራቴን እቀጥላለሁ። ቡድኔ እንዲያሸንፍም እያደረግኩ ነው። ለዚህ ደግሞ መቀጠል እፈልጋለሁ። የቡድን ጓደኞቼን ማነሳሳት መቻሌም በጣም ደስተኛ አድርጎኛል፣ ሲልም የተናገረው እኔ በዓለም ላይ ካሉት በጣም አስፈላጊ ክለቦች በአንዱ ላይ ነኝ። ጋላታ ሳራይ በቱርክ ውስጥ ትልቁ ክለብ ነው። እነሱ ስለረዱኝ ማመስገን እፈልጋለሁ። ወደዚህ ከመጣው ጀምሮ የክለቡ ሰዎች ብቻዬን ትተውኝ አያውቁም። ይህ ሲዝን በቀሪ ሕይወቴ የማስታውሰው ትዝታ ነው። ለቡድኑ የምችለውን ሁሉ ማድረግ እፈልጋለሁ። ቡድኑ ለእኔ ይቀድማል። እድሎችም ወደ ጎል ስቀይርም ደስተኛ ያደርገኛል ዋናው ነገር ቪክተር ኦሲሜን ሳይሆን ቡድኑ ነው ሮላንድም እንዲሁ በጣም አስደናቂ ተጫዋች ነው ማሪዮ አለ ቶሬራ አለ ሳንቼዝም ተመሳሳይ ነገር እያደረጉ ነው በቱርክ ለመቆየት ምክንያቴ ብዙ ነው በማለትም ነው ቪክተር ኦሲሜን ሀሳቡን እየሰጠም የሚገኘው ማንቸስተር ዩናይትዶች ከሪያል ማድሪድ የዝውውር ውል ከፍተኛ ትርፍ ማግኘት እድል አላቸው ተብሏል ማንቸስተር ዩናይትድ የሪያል ማድሪድ የዝውውር ኢላማ የሆነው አልቫሮ ፈርናንዴስ ካሬራሰን በማዘዋወር ከፍተኛ ትርፍ የማግኘት እድል እንዳጋጠማቸው ተዘግቧል። ስፔናዊው የግራ መስመር ተከላካይ በአሁኑ ሰዓት በቤኔፊካ ይገኛል። ማንቸስተር ዩናይትድን ከለቀቀ በኋላም ተጫዋቹ ብቃቱን በከፍተኛ ደረጃ አሳይቷል። ካሬራስ በዩናይትድ የመጀመሪያ ቡድን ውስጥም ብዙ እድል አላገኝም ነበር። ነገር ግን በቤኔፊካ ያለው አቅምን አሳይቷል። እናም ራሱንም ለሌላ ትልቅ ዝውውርም ማዘጋጀት ይችላል። እንደ ዲያሪዮ አስዘገባ ከሆነም ከዚህ ክረምት ሪያል ማድሪድ ካሬራስን ለማስፈረም የሚሞክርበት አስደሳች ሁኔታ ሊመለከት ይችላል። ሪፖርቱ ዩናይትዶች በዚህ ክረምት ተከላካዩን በ18 ሚሊዮን ዩሮ የመመለስ ውል አላቸው። ስለዚህ አልቫሮ ካሬራስን ወዲያውኑ ለሪያል ማድሪድ በመሸጥ እስከ 30 እና 35 የሚደርስም ትርፍ ሊያገኙ ይችላሉ። ዩናይትድ በካሬራስ ገንዘብ ለማግኘትና ገንዘቡን በሌሎች ዝውውሮች ላይ ለማድረግም ጥሩ መፍትሄ ሊሆንላቸው ያስባሉ ተብሎ ይጠበቃል። የ22 ዓመቱ ተጫዋች እንደ ሪያል ማድሪድ ባለ ትልቅ ክለብ መፈለጎም ጥሩ ችሎታ እንዳለው ግልጽ ያደርገዋል። ነገር ግን ዩናይትዶች እሱን መልሶ በማምጣት ሊጠቀምም ይፈልጋል። ፓትሪክ ዶርጉ በጥር ዩናይትድን ከተቀላቀለ በኋላ በጣም አሳማኝ አጀማመር አልነበረውም። ስለሆነም ተጫዋቹን መመለስም የተሻለ አማራጭ ሊሆን ይችላል ተብሎ ይታሰባል። በተጫዋቹ ዝውውር ሪያል ማድሪድ አሁን ላይ ከማንቸስተር ዩናይትድ የበለጠ ተወዳጅ እንደሚሆን ጥርጥር የለውም። አሁንም ካሬራስ ከዚህ ቀደም እድል ካልተሰጠው በኋላ ወደ ዩናይትድ የመመለስ ፍላጎት ላይ ኖረው ይችላል ስለዚህም ዩናይትድ ያንን የመግዛት አማራጭ ቢኖረውም ተጫዋቹ ተመልሶ እንዲመጣና የሩበን አሞሪም ቡድን አባል እንዲሆንም ማሳመን ከባድ ሊሆንባቸው እንደሚችል ነው እየተነገረም የሚገኘው ሁሉም ነገር ሊለወጥ ይችላል ብሏል። ሩበን አሞሪም ስለ ማንቸስተር ዩናይትድ ኮከብ የወደፊት እጣ ፈንታ አስገራሚ ፍንጭን ሲሰጥ የማንቸስተር ዩናይትድ አማካይ ካርሎስ ካሴሜሮ አሁን ላይ በኦልትራፎርድ ህይወቱን ለመቀየር እድሉ ሊኖረው እንደሚችል ሩበን አሞሪም ተናግሯል። ልምድ ያለው ብራዚላዊ ኢንተርናሽናል ባለፉት ሳምንታት እጅግ ተሻሽሎ ተመልክተነዋል። ካሴሜሮ በሩበን አሞሪም ስር የማንቸስተር ዩናይትድ ዳግም መነቃቃት ውስጥም ቁልፍ ሚና ሊኖረው ይችላል። ባለፉት የውድድር ዘመናት በጣም መጥፎ ቢመስልም ካሴሜሮ በሩበን አሞሪም ስር እውነተኛ መሻሻል ምልክቶችን እያሳየ ነው ፖርቱጋላዊው ታክቲሽያን የ33 ዓመቱ ተጫዋችን አውድሶታል ካሴሜሮ በጣም ተሻሽሏል በሚጫወትበት መንገድ ሳይሆን የሚሮጥበት መንገድን ማየት ትችላላቸው የምናየው በጣም ጠንክሮ እንደሰራ ያሳያል ካሴሜሮ ለሁሉም ተጫዋቾች በጣም ጥሩ ምሳሌ ነው በማንቸስተር ዩናይትድ ላሉ ተጫዋቾች ሁሉ ትምህርት ነው ሁሉም ነገር በአንድ ጊዜ ሊለወጥ አይችልም ብሎታል ማንቸስተር ዩናይትድ የውድድር ዘመኑን ለመታደግ የዩሮፓ ሊግን የመጨረሻ ድል ያስፈልገባል። የዩናይትድ ደጋፊዎች በግማሽ ፍጻሜው እንግዲህ ማሸነፋቸውን ተከትሎ ወደ ፍጻሜ ካለፉ በኋላ የፍጻሜው ጨዋታ ከቶትንሃም ጋር የሚጠበቅ አድርጎታል። የካሴሜሮ መሻሻል በዩናይትድ ቡድን ውስጥም ለዚህ አስቸጋሪ የውድድር ዘመን የመጨረሻ ደረጃ ላይ ሊረዳቸው ስለሚችልና ምናልባትም ከዚህ ዓመት በኋላ በማንቸስተር የሚጫወትበት ሚና ሊኖረው ይችላል። ነገር ግን ዩናይትዶች በክረምት ካሴሜሮን ለመሸጥ ግን ክፍት ይመስላሉ። የቸልሲ ዋጥቂ ክሪስቶፈር ኢንኮንኩ በውድድር ዓመቱ መጨረሻ ከክለቡ ሊለቅ እንደሚችል ተነግሯል። ንግግሮች በመካሄድ ላይ ናቸው። ሺህ ፓውንድ ሳምንታዊ ደሞዝ የሚያገኘው የቸልሲ ኮኮብ መልቀቁ ምንም አይነት ጥርጣሬ የለውም። በወደፊት ህይወቱ ላይ ውሳኔዎች ተላልፈዋል። የስካይ ስፖርት ጀርመናዊው ጋዜጠኛ ፍሎሪያን ፕሌተንበርግ እንዳለው የ27 ዓመቱ ተጫዋች በለንደኑ ክለብ የወደፊት ቆይታን አስመልክቶ ውሳኔን ሰጥቷል። ተጫዋቹ በክረምቱ ክለቡን መልቀቅ ይፈልጋል። በተጫዋቹና በለንደኑ ክለብ መካከልም ንግግሮች ቀጥለዋል። ቸልሲዎች ዝቅተኛ ብቃት ያላቸው ተጫዋቾችን መልቀቅ ይፈልጋሉ። ኢንኩንኩ ወደ ቸልሲ ከተዘዋወረ በኋላ የሚጠበቀውን ያክል መሆን አልቻለም። እናም አዲስ ቡድን ለሱ ተስማሚ ነው። በቡንደስሊጋ ቆይታው በአውሮፓ እግር ኳስ ውስጥም ካሉ ምርጥ አጥቂዎች መካከል አንደኛው ተደርጎ ይወሰድ ነበር። እናም ወደዚያ ደረጃ ለመመለስም ይፈልጋል። ተጫዋቹ በቅርቡ ከሊቨርፑል ጋር ሲያዝ ቆይቷል። በክረምቱ እሱን ለማስፈረም ጥያቄ ይዘው የሚመጡ ቡድኖችም ብዙ እንዳሉ ይታወቃል። አጥቂው ከቶተንሃም ጋርም ስሙ ተገናኝቷል። ተጫዋቹ በቼልሲ በሳምንት 195,000 ፓውንድ ደሞዝ የሚያገኝ ሲሆን ሰሜዎቹ በክረምቱ እሱን ከለቀቁት ብዙ ዋጋ ያተርፋሉ። ኢንኩንኩ ከፍተኛ ገቢ የሚያገኝ ሆኖ ዝቅተኛ ብቃት ያለው ተጫዋች ሆኗል። ነገር ግን ክሪስቶፈር ኢንኩንኩ አሁንም ጥራት ያለው ተጫዋች እንደሆነ ግን ያስታውቃል። በከፍተኛ ደረጃ ለመወዳደር ቴክኒካዊ ባህሪያቶች እንዳሉት ምንም ጥርጥር የለውም። ነገር ግን ቅርጹንና በራስ መተማመኑን መመለስ ያስፈልጋል። መደበኛ የመጀመሪያ ቡድን የጨዋታ ጊዜን የሚያገኝበት ክለብንም ለመቀላቀል ተጫዋቹ ይፈልጋል ተብሎ ነው የሚጠበቀው። ቶተንሃም በዚህ ዓመት 16 ጎልና 10 አሲስት ያደረገውን የቡንደስሊጋ ኮከብ ለማስፈረም ፍላጎት አለው። ቶተንሃም ሆትስፐርስ የቦሪሲያ ሞንቸግላድ በአሁን አጥቂ ቲምን ለማስፈረም ፍላጎት አሳይተዋል። የ29 ዓመቱ ተጫዋች ከጀርመኑ ክለብ ጋር አስደናቂ ውድድር ዘመንን ያሳለፈ ሲሆን 16 ጎሎችን ሊያስቆጥርና አስር አሲስቶችንም ማድረግ ችሏል። ስምምነቱን መጨረስ ከቻሉ ለቶትናም ጥሩ ግዢ ሊሆንላቸው እንደሚችል ነው የሚገመተው። ቦሪሲያ ሞንቸግላድባህ አጥቂያቸውን ሊሸጡ ይችላሉ። እንደ ስፖርት ቢልድ ዘገባ ከሆነ የጀርመን ቡድን ተጫዋቹን በዚህ ክረምት እንዲሸጡ ጫና ሊደረግባቸው ይችላል። ስፐርስ ፊርማውን በ29 ሚሊዮን ዩሮ ብቻ ማግኘትም ይፈልጋል የ29 ዓመቱ አጥቂ በዘንድሮው ውድድር ዘመን ለቦሪሲያ ሞንች ግላድባህ ጥሩ ግልጋሎቶችን እየሰጠ ነው። በቶትናም ጥሩ ለመስራትም አካላዊና ቴክኒካዊ ባህሪያቶችም አሉት። ስፐርሶች ተጨማሪ የማጥቃት ጥልቀትን ይፈልጋሉ፣ እናም ልምድ ያለው አጥቂ በአጥቂ ክፍላቸው ላይ አዲስ ገጽታንም ሊጨምር ይችላል። ተጫዋቹም ቢሆን ወደ ቶትናም የመቀላቀል ሀሳብ ሳይስበው አይቀርም። ቲም እንግዲህ ራሱን በፕሪምየር ሊግ ውስጥ ማሳየት ይፈልጋል ይህም ደግሞ ወደ ከፍተኛ የአውሮፓ ሊግ የሚያደርገውን ትልቅ ጉዞም ለማረጋገጥ የመጨረሻ እድሉ ሊሆን ይችላል ተብሎ ነው የሚታሰበው። ቶትናም ተጫዋቹ ላይ የተለጠፈውን የ28 ሚሊዮን ዩሮ ዋጋ የመክፈል አቅም አላቸው። ቶትናሞች በመጨረሻው ሶስተኛው ክፍል ላይም የበለጠ ጥራት ያስፈልጋቸዋል። አስተማማኝ ጨራሽ ተጫዋቾች ለነሱ ትልቅ ለውጥን ሊያመጣ ይችላል። ይህ ዓመት ለቶትናሞች ስፐርሶች አስቸጋሪ ሆኖባቸው ነበር። በቀጣይ አመት በጠንካራ ሁኔታ ለመመለስ ይፈልጋሉ። ጥሩ የመስራት ጥራት ያላቸው ተጫዋቾችም ያስፈልጋቸዋል። አጥቂ ማስፈረም አንዱ ቅድሚያ የሚሰጠው ጉዳይ ነው። ሪቻርልሰን በክረምቱ ክለቡንም ይለቃል ተብሎ ነው የሚጠበቀው። አስተን ቪላና ዌስትሃም ዩናይትድ እንግሊዛዊውን የክንፍ ተጫዋች ለማስፈረም ከሚታገሉ ክለቦች መካከል አንደኛው ነው። የ21 አመቱ የክንፍ ተጫዋች ኦማሪ ሁችሰን በፕሪሚየር ሊግ ተስፋ ከጣለባቸው ተጫዋቾች አንደኛው ነው። በርካታ የፕሪሚየር ሊግ ክለቦች የክረምትን የተጫዋቾች የዝውውር መስኮት ሲከፈት ተጫዋቹን ለማስፈረም ይፈልጋሉ። ኢፕስዊች ታውን ወደ ሻምፒዮንሺፕ ወርዷል። ስለሆነም ሆችሰን በሊጉ መቆየትን ይፈልጋል ተብሏል። እንደ ካቼንድ ኦፍ ሳይድ ምንጮች ከሆነ በርንሌና ሊድስ ዩናይትድ የተጫዋቹን ሁኔታ በቁም ነገር ከሚከታተሉት ክለቦች መካከል ናቸው። ሁለቱም ቡድኖች ለወጣት ተጫዋቾች ቡድናቸውን ለማደስም ትኩረት በማድረግ ላይ ሲሆኑ፣ ሁችሰን ከረጅም ጊዜ እቅዳቸው ጋርም በትክክል ይጣጣማል። ሊድስ በተለይም ወደ ፕሪምየር ሊግ ማደጋቸውን ካረጋገጡ በኋላ የቀጣዩ የመጀመሪያ ቡድን መደበኛ አካል እንዲሆንም እንደ ጥሩ እጩ ይመለከቱታል። በመልሶ ግንባታ ውስጥም ወጣት ባለተሰጦችን በንቃት የሚከታተሉት ኤቨርተኖችም ተጫዋቹ ላይ ጠንካራ ፍላጎት እያሳዩ ነው። ቀደም ባሉ ባሉት ጊዜያት አስደሳች ወጣት ተጫዋቾችን በማፍራት የሚታወቁት ቶፊዎቹ ሁችሰን በጉዲሰን ፓርክ እንዲጫወት ይፈልጋሉ። ነገር ግን ከሁሉም ክለቦች በላይ ዌስትሃም ዩናይትድ እና አስተን ቪላ ሁችሰንን እየተከታተሉት ይገኛሉ። የግርሃም ፖተር ቡድን ዌስትሃም ዩናይትድ ወጣቱን ኮከብ ለማስፈረም የፉክክሩ አካል ነው። ዌስትሃም ዩናይትዶች እንግዲህ ኦማሪ ሁችሰንን አሁን ላይ ያለውን እንግዲህ የፊት መስመር አማራጮች ላይም መጨመር ይፈልጋሉ። አስተን ቪላ ውድድሩን ተቀላቅሏል። የቪላ ምልመላ ቡርንም ሆጅሰንን በተደጋጋሚ ተመልክቶታል። ለወደፊቱ ብልህ ዝውውርም አድርገው ይቆጥሩታል። በኡናይ ኤምሪ ስርዓትም ሊያድግ የሚችል ተጫዋች እንደሆነ ያምናሉ። በብዙ ክለቦች ፍላጎት እየጨመረ መሆኑን የተረዱት ኢፕስዊች ታውኖች ከክንፍ ተጫዋቹ ከ30 እስከ 35 ሚሊዮን ዩሮ እንደሚፈልጉን የተገለጸው። ምንም እንኳን ቡርኑ በዚህ የውድድር ዘመን በሁሉም ቦታዎች ደካማ ቢሆንም ይህ ተጫዋች ግን በቡርኑ የተሻለው ነበር። የ21 ዓመቱ ወጣት በፕሪሚየር ሊጉ በዚህ የውድድር ዓመትም ሶስት ጎሎችን አስቆጥሯል። ሁለት አሲስቶችንም ማድረጉ የሚታወስ ጉዳይ ነው። የፕሪሚየር ሊጉ አሰልጣኝ በማንቸስተር ዩናይትድ እና ቸልሲ የሚፈለገውን አጥቂ እንደሚፈልጉት አረጋግጠዋል። ሊያም ዴላፕ በክረምቱ ኢፕስዊታውንን ለመልቀቅ ሲዘጋጅ በቅርብ ወራት ውስጥ እንደ ቼልሲ፣ ማንቸስተር ዩናይትድ እና ኒውካስል የመሳሰሉ ክለቦች ጋር ስሙ ተያይዟል። ነገር ግን አንድ የፕሪሚየር ሊግ ክለብ ፍላጎቱን በይፋ ከተረጋገጠ በኋላ አዲስ እጩ ሆኖ ብቅ ብሏል። ኤቨርተኖች ናቸው ዴላፕን በዚህ ክረምት ከሚመለከቷቸው ተጫዋቾች መካከል አንደኛው የሆነው ነገር ግን ዩናይትድ ለዚህ ተጫዋች በጣም ቅርቡ ነው። በርካታ ክለቦች እሱን ለማስፈረም እንደሚፈልጉ ይጠበቃል። ባለፈው ወር ኢፕስዊታውን መውረዱን ካረጋገጠ በኋላ አጥቂው ሰላሳ ሚሊዮን ፓውንድ የመልቀቂያ አንቀጹ መስራት የጀመረ ሲሆን ቸልሲዎች የተጫዋቹን ፊርማ ለማግኘትም እንቅስቃሴ እያደረጉ ነው። አሁን ላይ ግን የኤቨርተን በዴላፕ ላይ ፍላጎት ማሳየት ጀምሯል። ዴቪድ ሞይስ ኤቨርተኖች ሊያም ዴላፕ ላይ ፍላጎት እንዳላቸው አረጋግጠዋል። ሞይስ በዚህ ሳምንት መጀመሪያ ላይ ለመገናኛ ብዙኃን ሲናገር ኤቨርተኖች ዴላፕን ለማስፈረም እድል እንዳላቸው ስለሚያምኑ እንደ አማራጭም አጥቂ እንደሚመለከቱት ነው ያረጋገጡት። በእርግጥ ዴላፕ ላይ ፍላጎት የሚኖረን ይመስለኛል ብዬ አስባለሁ። ስለዚህም ደግሞ እሱ እኛን የሚፈልግ ከሆነ በእርግጥም ልንወስደው እንፈልጋለን። በዚህም እርግጠኛ ነኝ ብለዋል። ኤቨርተኖች በዚህ ክረምት አዲስ አጥቂ ለማግኘት ይፈልጋሉ። ዶሚኒክ ካልቨርት ልዌን ኮንትራቱ ሲያልቅም ይለቃል ተብሎ ይጠበቃል። እናም ሊያም ዴላፕም ጥሩ ተተኪ ቢሆንም ምናልባትም በቼልሲ፣ ማንቸስተር ነትድ ና ኒውካስል ፍላጎትም የተነሳ ወደ ኤቨርተን የሚሄዱ ነገር ከባድ ሊሆን ይችላል። ዴላፕ በክረምቱም የት እንደሚፈርም የሚጠበቅ ጉዳይ ነው። ወንቸክ ሸዝኒ ምንም እንኳን ማርክ አንድሬ ቴሬሽ ተገን ወደ ጨዋታ ቢመለስም የባርሴሎና ቦታውን እንደሚያጣ ሃንስፍሊክ እንደማያጣ ሃንስፍሊክ አረጋግጦለታል። ሸዝኒ እንግዲህ በቻምፒየንስ ሊግ ጨዋታዎች ላይ እንዲሁ ነበር። ከሪያል ማድሪድ ጋር በተደረገው ጨዋታም እንዲሁ ቦታውን አስጠብቆ ተጫውተዋል። ሃንስፍሊክም እንግዲህ ከተለያዩ ጨዋታዎች ላይ ማርክ አንድሬ ቴሬሽ ተገን በፊት ወንቸክ ሸዝኒን አሁን ላይ እየጠቀመ ነው። ባርሴሎና እንግዲህ ኢንተር ሚላንን በተሸነፈበት ጨዋታ በኢንተር ሚላን 4 ለ3 በተሸነፈበት ጨዋታ ላይ ተጫዋች በሜዳ ላይ ተሰልፎ እንደነበረ የምናስታውሰው ነው። ሀንስ ፍሊክ ለጋዜጠኞች ሲናገር ማርክ አንድሬ ቴር ስቴገን ጥሩ ስራዎችን እየሰራ ይገኛል ነገር ግን ወንቸክ ሸዝኒ አሁንም በቻምፒየንስ ሊግና በላሊጋ በሚደረጉ ጨዋታዎች ላይ እንጠቀሟለን ሲሉን የተናገሩት ሀንስ ፍሊክ እንግዲህ በተለያዩ ጨዋታዎች ላይ በተለይ በቫይሮሊዱ ጨዋታ ላይ ተጠቅመውት እንደነበር እናስታውሳለን። ግብ ጠባቂ የሆነ ማርክ አንድሬ ቴር ሽተገንን። ነገር ግን አሁንም ኮንትራቱን ሊያድሱለት ይፈልጋሉ የቮይቼክ ሽዝኒን እና ተጫዋቹ በዚህ ቡድን ይቆያል ተብሎ ነው አሁን ላይ እንደሚጠበቅ ዘገባዎቹ እያሰፈሩ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርገን እናመሰግናለን። ፏአርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ደግሞ ዳግም በድጋሚ የምንገናኝ ይሆናል። ፏአርባሩ ነበርኩ ፕሮግራሙን እየመራው ከእናንተ ጋር ቆይታን ያደረግኩት በቀጣይ ፕሮግራሞቻችን መልሰን እንገናኛለን። መልካም ምሽት እንዲሆንላችሁ ግን በአክብሮት ተመኘው።